በምትፈልገኝ ሰዓት ከቦንሽ ነኝ። ቤትኛው እኔ ደግሞ በዚህ ሰዓት በጣም እውነት ለመናገር ሰው ያስፈልገኝ። ብሩኬም ቢሆን ከዚህ በፊት እሷ ያየችውን ነገር ዛሬ እንግዲህ ቅመ ሟሀ የሚመታለች ከፍፄጋ ማለት ነው እንግዲህ በእሷ በመኖሪያ ቤቷ አዲስ አበባ ላይ ቪዲዮ ሰርታለሽ ማለት ነው። ያው ቪዲዮ የተለቀቀው ግን በፍፄ ቤት ነው። ቦራ ደግሞ አልመጣም። ቦራ ያልመጣበትን ምክንያት እንግዲህ እኛ አላወቅንም። ቢሆንም ግን ከፍፄ ጋር ትናንትና ግጭት እንደነበር እያወሩ ነበር ሀይሚና ፍፄ ማለት ነውና ጨረቃዎች እንግዲህ ወዴት ወዴት እየሄዱ እንደሆነ ቤተሰብ እስኪ እናንተም ሀሳባችሁን አስቀመጡ። በነገራችን ላይ አንድ ጥያቄ ያለኝ ማለት ልናገር እየፈለግኩ አሁንም ግልጽ አርጌ መናገርም ባልፈልግ፣ ነገር ግን ለምሳሌ አሁን ሀይሚ መረጃ አገኘሁት ያለችውና ብሩክን ከሆነ ሰው ጋር እንደዚህ ጊዜ ሲያሳልፍ ወይም ፎቶ ደረሰኝ ወይም መረጃ ያለኝ ብላ የምትለው ነገር እውነትም ይሁን ውሸትም፣ እንደገና ደግሞ ልጅ ሴቷንም ባለጉዳይዋ ራሷ መታ እንድትናገር አደርጋለሁ፣ በዚህ ጉዳይ እጄን አልሰድም ብላለች ሀይሚ። አሁን ይቺ ሰው ማናት ብላችሁ ታስባላችሁ? እስኪ ሁላችሁም ማለት ነው። ሀይሚ ልጅቱን ባለ ጉዳይዋን እኔ ያመጣት ከዚህ በኋላ በዚህ ነገር እጄን አልሰድም ብላለች፣ ትናንት ማለት ነው እና እስኪ ይቺ ሰው ማናት ብላችሁ ታስባላችሁ? ማለት ከብሩ ጋር እንደዚህ በቃ እንደዚህ የምትሆነው ማን ናት ብላችሁ ታስባላችሁ ኮመንት ላይ አስቀምጡልኝ እና ማን ብላችሁ የጻፋችሁት ላይ ያለው ኮመንት ሪፕላይ መልሳለሁ ማለት ነው ምክንያቱም እርግጠኛ ባልሆንኩት ነገር የሰው ስም ማጥፋት ስለማልፈልግ እዚህ ላይ ስም መጥቀሱ ማለት ነውእና ብቻ ግን ኮመንት አስቀምጡልኝ እኔ ሪፕ ላይ አድርጌ መልሳለሁ ማለት ነው መቼም ከሷ ውጭ ይሄን ያክል በቅርብ የሚቀርበው የለም ለቡራ ማለት ነው ያለፈ ታሪክ ነው እንግዲህ እንደሚሆን እንደመሰለኝ ትናንትናም ቡራም እንደተናገረው ያለ ነገር ነው። ምናምን ወይስ እንዴት ነው ንገርኝ፣ እያለ ሲላት ነበር። ከአንቺ ጋር ሁኜ ምንም ነገር አላደረግኩም፣ ልቀጣ ምንም አይነት ስህተት አልሰራውም ብሏል። ሶ ያለፈ ታሪክ ሊሆን ይችላል። ባለፈ ታሪክ ደግሞ ከተናገረ ተናገረ፣ ካልተናገረ ደግሞ ያን ያህል ተጠያቂነት ይሆናል ብዬ አላስብም። ግን ማን ነች የሚለውን እስኪ ኮመንት ላይ ያስቀምጡልኝ። ባለፈም ያልተዘጋ የተወሰነ ፓርት ነበርእና እኔም እመልሳለሁ ማለት ነውና

እንግዲህ ፍጽሜ አንተ ታስፈልገኛለህ፣ ሰው ያስፈልገኛል፣ በዚህ ሰዓት ብቻዬን መሆን አልፈልግም፣ አንተ ከጎኔ ስለሆንክ ደስተኛ ነኝ ብላለች። ፍጽሜ በጣም ወዶ በጣም ማከብረው ወንድሜ ነው፣ የመሬን ማለት ነው። በሀይሚና በብሩክ ነው የምናውቀው። በጣም እውነት ለመናገር ሀይሚና ቡራ በሆነ ሲጋጩ፣ የአሁኑን ተውትና ሲጋጩ፣ ምን ሲሉ ጉራ ዱባይ ሄዶ ሳል ምናምን፣ በዚያ ነገር ከሀይሚ ጎን የነበረ በየትኛውም ሰዓት ምርጥ ወንድም ነው ማለት ነው። ብሩክ ለብሩክ ማለት ነው። ፍፄ ማለት ነው። ፍፄ ነው የምላችሁ ነገር ግን ዛሬ ማለት ነው። ፍፄ ምን አስበህ ነው? አልገባኝም። አንዳንድ ነገር እያቀሳሰርክ ነው። እና ቡራ ነገ መቶ እንግዲህ ሰባተኛ ሰማይ እንዳይሰቅለህ እፈራለው ማለት ነው። ምክንያቱም ከዚህ በኋላ ያለውልሽ እንዲሁም ጥሩ ነው፣ ከጎንሽ ስለሆንኩ ምናምን ምናምን እያለ ነው። እና ይች ነገር እንዴት እንዴት ናተኝ? ምን አስበህ ነው? አረ ተው እንጂ። በርግጥ ወንድማ ነው። ሌላ ምንም ነገር የለም። ግን እንደዚህ ሲል አሁን ይችን ነገር ደግሞ ቡራ ነገ ሳም ቪዲዮን ያያል ይመጣል ማለት ነው። በነገራችን ላይ አንዳንድ ኮመንትም እያዩ ነበር። ና በጣም ነው ዘና የምታረጉት የጨረቃ ቤተሰቦች፣ የምሬን ማለት ነው። እና ቡራ የትዶ ነው፣ ቡራ ለምን አልመጣም ለሚለው መልስ እየሰጡ ነበር። ና ገርማችሁኛል፣ የምር ማለት ነው። ስለዚህ እንግዲህ ሀይሚ በዋናነት አሁንም እየተናገረች ያለችው እኔ ወደ ሚዲያ አምጥቼ ሚዲያ የያዘው ነገር አይለቅም እኔ እንትን ከምል ከማጋፍጥ ብሩክ ለምን አያምንም እያለች ነው። ብሩክ ደግሞ እኔ ባላደረግኩት ነገር ለምንድን ነው ማምንልሽ፣ ምንም ባልሰራውት ነገር ላምን አልችልም ብሏል። ምክንያቱም ጥፋቱን ካላወቀ በዚያ ጥፋት እንዴት ብሎ ብሩክ ሳምኖ ይቅርታ ይጠይቃል? አንድ ሰው ጥፋቱን ሲያምን ነው እኮ ያ ነገር ሰርቶት ከሆነ በቃ ይሄ ከሆነ ይቅርታ የሚለው ማለት ነው። ሁለታቸውም ጋር ችግር አለ ብዬ ነው ማስብ። ለምን ብትሉ ሀይሚ ያየችውን ነገር ከካሜራ ጀርባ ለምንድን ነው ለብሩክ ማታሳየው? እኛ ማየት አንፈልግም፣ ለእኛ ተውታ አታሳዩን። የምሬን ማለት ነው። ይሄ ነገር እውነት ከሆነ ድራማ ካልሆነ ስራ ካልሆነ ለምን በብሩክ ለብሩክ በውስጥ አታሳዩም? ሀይሚ ማለት ነው ስለ ገፋፈኝ ነው ሚዲያ ላይ የተናገርኩት ብላለች። ኦኬ ተናገርሽ፣ ግን አሁን ለእኛ እንድታሳይና አንፈልግም። ነገር ግን ለብሩክ ለምን አታሳዩም በውስጥ በውስጥ አሳየውና፣ በቃ ችግራችሁን ፍቱ። እንደዚህ ያመተሽ በሚዲያ ለኛ ሳይና አንልም። እናንተ በውስጥ ችግራችሁን ፈታችሁ ከመጣችሁ በቃ ችግሩ ተፈቷል ካላችሁ ለጨረቃ ቤተሰቦች፣ ሰዎች ቪዲዮ ስሰሩ የተፈጠረውን ነገር በውስጥ በቃ እኔ ማሳይቸው ተማምነን፣ አስረድቶኝ ተረድቼ ችግራችሁን ፈተናል ብላችሁ ከመጣችሁ ለኛ በቂ ነው ማለት ነው። ስለዚህ ይሄ ነገር እውነት ከሆነ ይሄ ሀይሚ ችግር አለባት ብዬ የማስበው አለማሳየቷ ነው። የብሩክ ደግሞ በቃ ላደልት ሊረጋጋ አልቻለም። ያኔ ተናዷል። ምክንያቱም ላም ባልዋለበት ኩበት ለቀማ ምንም ባላደረግኩት ነገር ምናምን እና ደግሞ ያለፈ ታሪክም ቢሆን ቢነግራት ችግር የለውም። ያለፈ ያለፈ ነው አደል? የተዘጋ ፋይል ጀስት። ብትነግራት ይሄ ነገር እንዴት ነው ስትልህ አምነህ አድርገው ከሆነ አዎ ብትል፣ ካላደረከው ደግሞ አላደረኩትም ማለት ትችላለህ ብዬ ነው የማስበው። ኤኒዌይስ ይሄ ነገር ስራ ነው እንጂ ሌላ ምንም ኬዝ አለው ብዬ አላስበም። የምሬን ማለት ነው። ምክንያቱም ነገ እስኪ እንግዲህ በማን ቤት ይመጣሉ? በሀይሚ ቤት ይመጣሉ ማለት ነው እና ፍፄ ግን ተዘጋጅ። ነገ ማለት ነው አንድ ቦክስ ተቀምሳለ ማለት ነው። ከብሩክ ማለት ነው እና ምክንያቱም ሳትነግረኝ ለምን ሳትነግረኝ ለምን ዛት መጣህ ተባልክ። ዛሬ ጭራሽ ደግሞ ሄው እንዲሁም ጥሩ አጋጣሚ ነው። በየትኛውም ሰዓት ነው ያለው ከጎንሽ ነው እያልክ ነው። በእርግጥ ወንድማ ስለሆንክ ይሄን ስላልክ ችግር የለውም ግን ደግሞ ብሩክ ምን እንደሚልህ ነገ ጠብቅ ማለት ነው። የምሬን ማለት ነው እና ትናንት ሳትነግረኝ ለምን መጣህ እያለው ነበርና በነገራችን ላይ ከቡታጅራ ወደ አዲስ አበባ ሲመጡ የምር ማለት ነው። እኔ ማለት ጨረቃዎችን እንዲህ ነው እንዲህ ነው ብዬ በሚሰሩት ስራ መናገር አልፈልግም እንጂ ተለያይተው እንዳልመጡ ነው መረጃው የሚደርሰኝና የምር ማለት ነው። ግን ለምን ማለት አሁን እንደዚህ ዝም ብዬ በይፋ እንደዚህ እንደዚህ ብዬ ብሰራ ምን ምንም ጥቅም የለውም። ሶ ከባለቤቱ ሲሆን ጥሩ ነው። አንድ ነገር አንድ ታሪክ የሆነ ታሪክ ሲከሰት መስማት ስትፈልጉ ከራሱ ሰው ስሰሙ ደስ ይላል ማለት ነውና ያም ሆነ ይህ ስራ ነው። ስሩ፣ በርቱ በደንብ ስሩ ሀይሚም እንግዲህ አንድ ሽነ የቀራት አይደለ ነገ ትገባለች ብዬ አስባለሁ ሁለት መቶ ሀምሳ ሺ ትገባለች ቦራም ሶስት ሽነ የቀረው ይገባል ፍጽንም ማበረታቱት እንግዲህ ሶስቱ ናችሁ ከሰራችሁ አሪፍ ነው ሀይሚና ብሩክ መሀል ላይ ፍጽ ያለ ማለት ነው እና እንግዲህ ፍጽ እያቀሳሰርክ ማለት ነው አንድ ጥፊ እንዳትቀምስ ማለት ነው በእርግጥ ወንድሙ ነው ያምናል ግን ቢሆንም እኔ ምንም ችግር ከዚህ በኋላ እንዲሁም አለውልሽ እያለ ነው ፍጽ